ዘመናዊ ማርዬ፣ ዘመናዊ ማርዬ፣ ዛሬ ለተጋቡት ለነዚህ ሙሽሮች፣ ትዳር ለጀመሩት ለነዚህ ሙሽሮች፣ ፍቅርን ላደላቸው ለነዚህ ሙሽሮች፣ ለነዚህ ሙሽሮች፣ ለዚህ ላበቃቸው ለነዚህ ሙሽሮች ወፎች ያዜማሉ እንኳን የሰው ልጆች። ዘመናዊ ማርዬ፣ ዘመናዊ ማርዬ ዛሬ ግን ደስታዬ ልገልጽ፣ በቃ በቃ ለማውራት ራሱ ይከብደኛል። በጣም አምረው ተውበው እንደምታዩቸው እርግብ መስለው በትልቁ ሰማይ ስር ፏ ፈሽ፣ በቃ ብትንትንትን እያሉ ይገኛሉ። እሱ በነጭ ሱፍ፣ እሷ በነጭ ቬሎ በሚያምር ሁኔታ እንደምታያቸው የፎቶና የቪዲዮ ፕሮግራሞች እየተካሄዱ ይገኛሉ። አብርሽና ሩታ በስተ መጨረሻም እንግዲህ ሁሉ ነገር ተሳክቶላቸው፣ ሁሉ ነገር ሰምሮላቸው፣ እቅዳቸው፣ ሀሳባቸው፣ ምኞታቸው ሞልቶላቸው ለዚህ ቀን በቅተዋል። እስኪ ለዚህ ደስታ፣ ለዚህ ቀን ያደረሳቸውን አምላክ እንግዲህ በየእምነታችሁ አመስግኑ። ፈጣሪ ይመስገን በሉ እስኪ አመስግኑት። ለምን የነበሩበትን ታውቃላችሁ፣ የመጡበትን መንገድ ታውቃላችሁ። አሁንም የተነሳባቸው ትልቅ ወጀው። ለትልቅ ትልቅ ትልቅ የሚባል በጣም በነሱ ላይ እየተነሳ ትልቅ አውሬ አለ፣ ትልቅ ሰይጣን አለ። ይሄንን አስሮ እንዲይዝልን ይሄንን ምቀኝነት፣ ይሄንን ተንኮል፣ ይሄንን ክፋት፣ ይሄንን አሉባልታ የሚይዝልን አምላክ ነውና የያዝልን በዛው ያስቀረው እያልን ለአብርሽና ለሩታ መልካምና ጥሩ ከልቤ መነጨ መልካም ምኞታችን እንግለጽላቸው። በጣም በሚያምር በሚያስደንቅ በተዋበ ሁኔታ እሷም ትክክለኛ ንግስት መስላ እሱም ትክክለኛ ንጉስ መስለው ኩዊንና ኪንግ እንደምታያቸው ዛሬ በጣም በሚያምር ነገር መጠውልናል። በጣም ደስ ብሎኛል። እንኳን ለዚህ ክብር አበቃችሁ። ቀደም ብዬ መግቢያዬ ላይ እንግዲህ እንደነገርኳችሁ ዛሬ ለተጋቡት ለእነዚህ ሙሽሮች፣ ትዳር ለጀመሩት ለነዚህ ሙሽሮች፣ ፍቅርን ላደላቸው ለነዚህ ሙሽሮች፣ ለዚህ ላበቃቸው አምላክ ለነዚህ ሙሽሮች ወፎች እንኳን ያዜማሉ እንኳን የሰው ልጆች የሚለውን አባባል ወይም ደግሞ ግጥም ወይም ደግሞ እነሱን ይገልጽልኛል የሚለውን ግጥም እንግዲህ አቅርቤላቸዋለሁ። ቢኖረኝ ከዚህም በላይ ባልኩላቸው ሌላ ቃል ቢኖር ሌላ ቃል ይጠቀም ነበር። ከማንም ሳይደርሱ ከማንም ጥገኛ ሳይሆኑ ከማንም ምንም ሳይጠብቁ በራሳቸው ለፍተው ጥረው ፍቅራቸውን በእሳት ተፈትነው ልክ እንደ ወርቅ አሁን ይሄ እነዚህ ልጆች ወርቅ ሊቆሽሽ ይችላል፣ ግን ግራሙን አይቀንስም አይደል፣ ይጸዳል ድጋሚ ይታጠባል። ስለዚህ አብረሽና ሩታ ደግሞ በእሳት ተፈትነዋል። ከዚህ በኋላ ምንም አይነት ፈተና ቢኖርባቸው ቢመጣባቸው ምንም ትልቅ ወጀብ ራሱ ቢመጣባቸው ማዕበል ቢነሳባቸው ሁሉን ነገር ተቋቁሞ ማለፍ የሚችሉ ልጆች ናቸው። ምክንያቱም በእሳት የተፈተነ በሰው አልባልታ ወሬ ምንም ሊሆን አይችልም። ማንም ስላወራ፣ ማንም የፈለገውን ነገር ስለጻፈ ማንም ምንም ሊያረጋቸው አይችልም። ስለዚህ አብርሽና ሩታ እንደምታዩዋቸው ከፍ ብለው እየበረሩ ይገኛሉ። በጣም በብዙ ነገር ከፍ ብለዋል። ከፍ ከፍ ከፍ። ከኋላቸው ያሉ ሰዎች ከጀርባቸው ያሉ ሰዎች እንግዲህ እነሱን ለማውጋት እነሱን ለመጣል እነሱን ለማዝቅ ለማድረግ ለማሸማቀቅ የሚጥሩትን ጥረት እንግዲህ ምታ የምታዩት ነገር ነው። ሚዲያ ላይ ወጣ ነው፣ በአደባባይ የተገለጠ ነገር ነው። ግን ደግሞ ተውት፣ ስለ እነሱ ማውራት አልፈልግም። አሁን እኔ አሁን ስለ አብርሽና ስለ ሩታ ነው። እንኳን ለዚህ አበቃችሁ፣ እንኳን ለዚህ ክብር አበቃችሁ። ያሉበት ቦታ ሲያምር፣ የሄዱበት እኔ ፎቶ አነሳሳቸው ሁሉ ነገር በጣም ጽድት ያለ በጣም እኔ እንዴት ልበላችሁ፣ የተዋጣለት ፎቶ በጣም በቃ ጥንቅቅ ያለ ይመቻቹ በቃ። እስኪ እንግዲህ ላላ ያሳየው እኔ ከሰው ጋር ለመጋባት አልወድም። ወይም ደግሞ አንድ ሰው ደስተኛ ሲሆን ሌላን ሰው እያሳዝን ያስከፋ ማለት አይደለም። ግን በነሱ ምቀኛ የሆኑ በነሱ ደስታ የማይደሰቱ ሰዎች አሉና ተዋቸው። ውስ እነሱን በቃ ለእኛ ትልቅ ደስታ ነው። የዘራ ነው። ዘር እንግዲህ ፍሬውን እንደምታዩት ነው። አብቦ ሁሉ ነገር ሆኖ እንደምታዩቸው እዚህ ደርሰዋል። አብርሽ ሩታ ገና ገና ከፍ ይላሉ ገና ማለት ነው። ማንም ምንም ቢያወራባቸውና ዋናው ነገር እንግዲህ አብርሽና ሩታ ያው ከጋብቻ በፊት ከቀለበት በፊት የሆነ ፕሮግራም ከመካሄዱ በፊት እሱም አምሮበት በሱፍ ወይም በሌላ በተለያዩ ልብሶች እሷም በቬሎ ወይም ደግሞ በተለያዩ ሌሎች ቀሚሶችም ሊሆን ይችላል። የመስክ ፎቶ የሚባል አለ። እንግዲህ የመስክ ፎቶዎችን እየተነሱ ይገኛሉ። የሄዱበት ቦታ በጣም በጣም ያማረ ነው። እኔ በጣም በቃ ከመጀመሪያው እስከ መጨረሻው ያየሁት የፎቶ ፕሮግራም የሰርግ ፕሮግራም የእሸቱ መለሰ ነበረ። በጣም የሚያምር ቦታ ነበር ሄዶ የተቀረጸው የተነሱት ፎቶ አለባበሳቸው በጣም ይለይ ነበር እና አብርሽና ሩታም እንደዛ እያደረጉ ይገኛሉ። ቅድመ ዝግጅት ማለት ነው። የፎቶ ፕሮግራም ካሳለፉ በኋላ ትልቅ ቅርስ ነው፣ ለልጅ ልጆቻቸው። እንዲሁም ደግሞ የእነሱ ደስታ የሚያስደስተን ብዙ ሰዎች አለን፣ ለእኛ ትልቅ ማስታወሻ ነው ብዬ ነው የማስበው። እና ይህም ፎቶ እየተነሱ ይገኛሉ። በጣም አንደኛ ነው፣ በጣም ያምራል። በጣም ቪዲዮዎቻቸው የተረጋጋ ሌላ ሰው ነው የሆኑት። በቃ በጣም ተለይተው እንቁ ነው ነው የወጡት፣ ና የሚዲያ ድምቀት ናቸው። በእናንተ ብዙ ሰው ብዙ ሰው ብዙ ሰው እየተደሰተ ይገኛል። በጣም ከሚባለው በላይ እናንተ ደስታ የሚያስደስተን ሰዎች አለንና። በመጀመሪያ የግሬስ ፋሚሊዎች በሙሉ በሙሉ የሌሎች ደጋፊዎችም አላችሁ፣ የአብርሽ የሩታ አድናቂ የሆናችሁ እንዲሁም ደግሞ ደስታቸው የሚያስደስታችሁ አጠቃላይ ደግሞ ባትደግፏቸውም ባታያቸውም ብዙ ባትከታተሏቸውም ደግሞ እንደዚህ ቆንጆ ሆነው ስኬታማ ሆነው አይታችኋቸውም ደግሞ አብርሽና ሩታ ጥሩ ናችሁ ብላችሁም ያደነቃችኋቸው ሰዎችም ትኖራላችሁና ለእናንተ ለሁላችሁም እንኳን ደስ ያላችሁ እላለውኝ። ብዙዎቻችን እንግዲህ እየተንከባከብን ሲያጠፉ እየተቆጣን ሲጣሉ እያስታረቅን፣ አንደኛው ሲያጠፋ አንደኛውን እየተቆጣን እየመከርን እርስ በእርስ ተደጋግፈን ዛሬ ላይ ደርሰናል። ይሄ ቀን ማለት በጣም ከባድና አስቸጋሪ ቀናቶችን ያለፍንበት ደስታን ያየንበት ቀን ነው። የዛሬው በጣም ለየት ያለ ቀን ነው። አላውቅም ስለ እነሱ ሌላ ቃል ቢኖረኝ ኑሮ እገልጽ ነበር። ሕይወት እንደዚህ ነች። በፈተና የተፈተነ ሰው ይፈተና ነገ ቢመጣባቸው፣ ብርቃቸው አይደለም፣ ችግር ብርቃቸው አይደለም። የችግርን ጥግ አይተው አብርሽና ሩታ ያለፉ ሰዎች ናቸው ና እንግዲህ ያላመናችሁ ሰዎች ዛሬ ዛሬ ሳታምኑም ወይ ለማለት እወዳለሁ። ዛሬስ እንዴት ነው? አመናችሁ አላመናችሁ፣ ለማንኛውም ግን ያው ብታምኑም ባታምኑም እኛ ግድ አይሰጠንም። እኛ ካለንላቸው በቂ ነን። የእውነቴን ነው ምላችሁ አንድ ሺ ዝም ብሎ ሰው ከሚሰባሰብ አንዱ ጥሩ መልካም ልብ ያለው መልካም አስተሳሰብ ያለው በሰው ደስታ የሚደሰት ሰው ካለ ከበቂ በላይ ነው ለአብርሽና ለሩታ። ሲጀመር ከሰው ማንም ከምንም ነገር ምንም አይጠብቁም። እነሱ ድሮም በራሳቸው ነው የቆሙት፣ አሁንም በራሳቸው ነው እየሄዱ ያሉት። ነገም በራሳቸው የሚቆሙ ከማንም ምንም ነገር የማይጠብቁ በጣም ጀግና የሆኑ ልጆች ናቸውና እንደናንተ እንዲሆኑ የምመኛቸው ብዙ ሰዎች አሉ። ፈተናዎችን ተቋቁመው አልፈው የራሳቸውን ህይወት፣ የራሳቸውን ትዳር እንዲመሰረቱ ትልቁ ምኞቴ ነው። ለማንኛውም ግን አብርሽና ሩታ እንደ ቀልድ የተጀመረው ነገር በለቅሶ፣ በእንባ፣ በጭቅጭቅ፣ በመጣላት፣ በማዘን፣ በመከፋት የተጀመረው ፍቅር እዚህ ደርሷል፣ እንደምታዩት እዚህ ደርሷል። ውጤቱ ይሄ ነው። አብርሽ ብዙ ጊዜ ራሱን ለማጥፋት ሞክሮ ነበር። ተመልከቱ ህይወት ፈጣሪ ሲመራችሁ ፈጣሪ ሲፈቅድላችሁ ፈጣሪ ሲያዝላችሁ እንደዚህ ነው። የተባረከውን ነገር ነው ለእናንተ የሚሰጣችሁ። የእውነቴ ነው። ሰይጣን እናንተን በቃ የሆነ የሆነ ነገር አድርጎ በቃ ወይ በህይወት ማስጠፋት ወይ ደግሞ ያላችሁን ነገር እንድታጠፉ ያላችሁን ነገር አመስጋኝ እንዳትሆኑ ያደርጋል። አብርሽና ሩታ እንግዲህ ያ ነገር አድጎላቸው ጥሩ ነገሮች፣ ጥሩ ህልሞች ተሳክቶላቸው እዚህ ላይ ደርሰዋልና መልካም የትዳርና መልካም የፍቅር ዘመን ቤታችሁ በበረከት በፍቅር በደስታ ሞልቶ ተትረፍርፎ ደስተኛ ህይወት የሚባለውን እንድትኖሩ እንመኝላችኋለን። ትዳር ውስጥም ስትገቡ ጭቅጭቅ የለም፣ አለመግባባቶች የለም ማለት አይደለም። እነዛን አለመግባባቶች ደግሞ መፍታት አትችሉም ብያለሁ አላስብም። ምክንያቱም ከዚህ በፊት መፍታት ማትችሉ ብትሆኑ በችግሮቻችሁ በታች ብትሆኑ ኖሮ እስከዛሬ ወድቃችሁ ነው የምትቀሩት። ሰርግ የሚባል የለ ጓደኝነት፣ ፍቅረኛ፣ ሚስት፣ ፕሮግራም፣ ቀለበት የሚባል ነገር ባልኖረ ነበር። ግን እናንተ ያንን ሁሉ መከራ አልፋችሁ ስለመጣችሁ በእሳት ስለተፈተናችሁ ክፉንም ደጉንም ሁሉንም አይታችሁ ሰምታችሁ ስላለፋችሁ ለእናንተ ችግር ብርቃችሁ አይደለም። ነገ ለምን ተራራ የሚያክል ችግር አይመጣባችሁም፣ ትወጡት አላችሁ። የምሬን ነው። ያለምንም ደጋፊ፣ ያለምንም ምርኩዝ፣ ያለምንም እርዳታ እራሳችሁ በራሳችሁ ተወጥታችሁ ትዳራችሁን የሰመረ እንደምታደርጉት ባለሙሉ ተስፋ ነኝ። እኛ ምኞታችን ዛሬ ላይ ይህም ብቻ አይደለም። ይሄ ቀለበት ይሄ የፎቶ ፕሮግራም ምናምን አይደለም። ገና ትልቅ ትልቅ ሕልም አለ። ልጆች ወልዳችሁ ትዳር መስርታችሁ ትልቅ ደረጃ ላይ ደርሳችሁ ማየት ነው የምንፈልገው። አብርሽ ሩታ፣ ወደ ኋላ እንዳትመለከቱ ወደፊት ከኛ ጋር አለንላችሁ። ማንንም መስማት አይጠበቅባችሁም። ይህን ነው ልን የምችለው። በዱባይ ደግሞ የሚኖረው ፕሮግራም ዛሬ ትልቅ ትልቅ ፕሮግራም አለ። ማታ በሚለቀቀው ቪዲዮ ደግሞ የምናያቸው በጣም ብዙ ነገሮች ይኖራሉ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በዚህ ቪዲዮ በዚህ ደስታ የተደሰታችሁ የሩታ የአብርሽ ከልብ ደጋፊ የሆናችሁ ይህንን ቻናል ሰብስክራይብ ሳታደረጉ እንዳትወጡ በእነሱ ስም ጠይቅያችኋለሁ። አብራችሁ ስለነበራችሁ አመሰግናለሁ። ደስታቸው ስላስደሰተኝ ደስታዬን ለመግለጽ ነው የመጣውትኝ ና እንኳን እንኳን ደስ ያላችሁ። ሙሽሪት ሙሽራው እንግዲህ እንደምታዩቸው ናቸው። እርግብ መስለው ነው የመጡት። እማማዝናሽ አንድ ነገር ብላለች። ደስ ለሚለይ ሰው ለሚጋቡ ሰዎች ነው ይህንን ቃል የምጠቀመው። ሙሽራው በአንዳልጋ ሙሽሪት በአንዳልጋ መላክ ይመስላሉ፣ ክንፉን የዘረጋ ብላ እንግዲህ በዘፈን አውጥ መልክ አውጥተዋለች እማማዝናሽና የእሳቸውን ቃል ነው ይህንን ልል የቻልኩት። ለምን ስለሚገባቸው እርግብ ስለሆኑ፣ በጣም በቃ ቆንጆ ነው የሆኑት። ደስታችሁን ያብዛዋቦ። እንግዲህ ፕሮግራሙን ደግሞ ማታ የምንከታተል ይሆናል። ሰላም አምሹልኝ እስከዛ